ሰላም ጤና ይስጥልን። በመላው ዓለም የምትገኙ ወደ ዓለም አቀፍ ነው ሚዲያ አርማጭ ተመልካቾች እንደምንውላችኋል፣ እንደምን አመሻችሁ፣ እንደምን አድራችኋል፣ እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይደረሳችሁ። የዛሬ ኩለቀን ማለፋ ነው ዜና ጥንቅር ወደ እናንተ አይንና ጆሮ የሚደርስበት ሰዓት ላይ ነው የምንገኘው። ውድ አድማጮች፣ በዛሬ አበይት የግንባር ሁነቶችና መረጃዎች ምን እንደሚመስሉ ዋና ዋና ርእስተ ጉዳዮችን ቀዳሚ አድርገን እናስደምጣችኋለን። የሰሞኑን የፋኖ ድል በተመለከተ ድንጋጤ ውስጥ የገባው የብልጽግና አገዛዝ አዲስ ዘመቻ ሊጀምር መሆኑ ተሰማ። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በወረደው ዘመቻ አደማ ሊያባናድረው የተደናገጠው ብልጽግና ፋኖን ለመከፋፈልም ዝግጅት እያደረገ መሆኑ ተሰምቷል። በተያያዘም አገዛዙ በሁሉም የአማራ ክልል አካባቢዎች የድሮን ጥቃት ሊፈጽም ስለሚችል ፋኖ አስፈላጊውን ጥንቃቄ ማድረግ እንዳለበት የተመላከተ ሰፊ ዘገባ ይዘን ቀርበናል። በምስራቅ ወለጋ ዞን ጊዳያና ወረዳ ፋኖዎች ልዩነታቸውን ፈተው አንድ ሁነው ለመታገል ከስምምነት ላይ መድረሳቸውን ተከትሎ የወረዳው አመራሮች ጭንቀት ውስጥ ገብተዋል ተባለ። ከአንገርጉትን ከተማ ወደ ቱሉ ጋና እንዲሁም ከአንገርጉትን ከተማ ወደ አንድ ወዴ እና አሌ የሚወስዱ መንገዶችም ከዛሬ ጠዋት ጀምሮ ሙሉ በሙሉ በአገዛዙ ጥምር ጦር ተዘግተዋል። በዝርዝር እናስቃኛችኋለን። በዘመቻ አርበኛ አደማሊ ስምንተኛ ቀን ውሎ በተለያዩ ግንባሮች ከፍተኛ አውደውጊያዎች ተካሂደው በርካታ ድሎች ተመዝግበዋል። በምዕራብ ወሎ ቀጠናም ከፍተኛ ትንቅንቅ የተደረገበት አውደውጊያ በመደረግ ላይ ይገኛል። ይህንን ተከትሎ የአገዛዙ ኃይል የድሮን ቅኝቶችና የተለያዩ ጥቃቶችን ለመሰንዘር እንቅስቃሴ ሲያደርግሏል። አመሻሹንም በወልዲያ ዙሪያም የአገዛዙ ኃይል ተኩስ ስለመክፈቱ ተሰምቷል። ይሁንና የፋኖ ኃይሎች ጥንቃቄ የተሞላበት እንቅስቃሴ ለማድረግ ሲስ ተነስተዋል ነው የተደመጠው። ነው ሌላኛው መረጃችን ነው። ውዳማሽ ተመልካቾች በጎጃም ግንባርም የቴዎድሮስ እዝ የተለያዩ እርምጃዎችን እየወሰደ ሲሆን በተለያዩ ቀጠናዎች የሚገኙ ድሎችን አጠናክሮም እየቀጠለ ስለመሆኑ የተሰማው። ውዳማሽ ተመልካቾች እስከ ፍጻሜው ድረስ አብራችሁን ቆዩ። ወንዳለ ቢክስ ነኝ። ቀዳሚ አድርገን ከምንመለከተው የዘመቻ አርበኛ አደማሊ እንቅስቃሴዎች እንጀምራለን። የዘመቻ አርበኛ አደማሊ አባናደው ስምንተኛ ቀን ውሎ በተለያዩ ግንባሮች ትንቅንቆች እየተደረጉ ይገኛሉ። የፋኖ ኃይሎችም ጥንቃቄ የተሞላበት እንቅስቃሴ እያደረጉ ሲሆን ህዝባቸው ላይ ከፍተኛ ጥቃት እንዳይሰነዘር የተመረጡ እንቅስቃሴዎች ነው በማድረግ ላይ የሚገኙት የአገዛዙ ኃይል ከተማ ውስጥ በመመሸግ ወደ ተለያዩ ገጠራማ አካባቢዎች የከባድ መሳሪያ ድብደባዎችን ቢፈጽምም ጥቃት እየፈጸመ የሚገኘው ፋኖ ኃይሎች ላይ ሳይሆን በአርሶ አደሩ እንስሳት፣ ሰብሎች ሰብሎችና መኖሪያ ቤቶች ላይ ነው። ይህንን ተከትሎ ፋኖም ነፃ ቀጠናዎችን በመምረጥ ስቦ መምታት እንቅስቃሴን የመረጠ ሲሆን የአገዛዙ ኃይል ግን ከዘመቻ አርበኛ አደ ማሊክ አምስተኛ ቀን ጀምሮ የወልዲያ ከተማና አካባቢውን በመሸግ ገጠራማ አካባቢዎችን ለመምታት ነው እየወሰነ የሚገኘው። ይህንን ተከትሎ ከተማ ድረስ ዘልቆ እስከ መግባት የደረሰው የፋኖም ትንቅንቅ ከትላንት በስቲያም ድል ማስመዝገቡ የሚታወስ ነው። አሁንም ተመሳሳይ ሁነቶች የተስተዋሉ ሲሆን የአገዛዙ ሰው ኃይል በወልዲያም ቅርብ ርቀት ጉቦበርና አካባቢው ላይ ምሽጉን በማድረግ ወደ ገጠራማ የዋንዛዬ አቦ ሰዋ ሜዳ፣ እንደዚሁም ጃርሳ በር እና ቀያምባ ቀጠናዎች ላይ ወደ ጃርሳና ገዶበር ከባድ መሳሪያዎችን በማስወንጨፍ ንጹሐን ላይ ጉዳት እያደረሰ ስለመሆኑ ተሰምቷል። ከዚህ ባሻገርም የድሮን አሰሳና ቅኝት በማድረግ ህብረተሰቡን የማስጨነቅ ስራዎችን እየሰራ ቢሆንም የፋኖ ኃይሎች ግን ከድሮን ጥቃት ራሳቸውን ነፃ በሚያደርጉ ወታደራዊ ስልቶች ተጠቅመው እንቅስቃሴ በማድረግ ላይ ስለመሆናቸው ተሰምቷል። ከዚህ ባሻገር ከወልድያ ያስቃይ ቄ የተዘረጋውን ቀጠና የምስራቅ አማራ ቀጠና የሚኒሊክ እዝ የፋኖ አደረጃጀቶች በቁጥጥር ስር በማድረግ ህብረተሰቡን የማዋየት ስራዎችና አስተዳደራዊ መዋቅሮችን የመዘርጋት ስራዎችን እየከወኑ የሚገኘው በተለይ የልጅ ያሱኮር በቀጠናው ከፍተኛ ስራዎችን እየሰራ ሲሆን፣ የህዝብ ለህዝብ ውይይቶች እንደዚሁም ቀጠናውን በቀጣይነት ሊመሩ የሚችሉ የህዝብ አስተዳደርና መዋቅሮችን የመዘጋት ስራዎች በሰፊው ሲሰራ ከርሟል። በተለይ ደግሞ በሀብሩ ወረዳ መርሳ፣ ሲሪንቃ እንደዚሁም ደግሞ ሊብሶም፣ ጅራና መሃላምባ ውጫሌና በቀጠናው የሚገኙ ሰፋፊ የከተማና የገጠር ቀበሌዎች ላይ ህዝብን በማወያየት አስተዳደራዊ መዋቅሮችን የማስተካከል ስራዎችን ሲሰራ ውሏል። ከትላንት በስቲያ የቀጠለው ህዝባዊ ውይይት ዛሬም በተለያዩ ቀጠናዎች ተጠናክረው የቀጠሉ ሲሆን በርካታ አድሮችም እየተመዘገባቸው ይገኛል። ከዚህ ባሻገር በምዕራብ ወሎም ቀጠና ከአምባሰል ተራሮች በመወሮር በትላንትናው ዕለት የተለያየ የተንታና አጅባር ቀጠናዎችን ተቆጣጥሮ የሚገኘው የፋኖ ኃይል አሁንም ከህብረተሰቡ ጋር የሚያደርገውን ውይይት አጠናክሮ እንደቀጠለ ነው። ከዚህ ባሻገር ግን ጎን ለጎን ሰራዊቱን የማብቃት ተጨማሪ ኃይል የማሰልጠንና፣ ወታደራዊ ስትራቴጂዎችን በመንደፍ በቀጣይ ለሚያደርገው ወታደራዊ ስምሪት በርቶ እየሰራ ስለመሆኑ ለዓለም አቀፍ ፋኖ ሚዲያ የደረሰው መረጃ ያሳያል። ይህንን ተከትሎ የደቡባዊ ወሎ ቀጠና የአገዛዙ ብልጽግና አሽከሮች ከፍተኛ ጭንቀት ውስጥ ስለ ለመግባታቸውም የደረሰን መረጃ ያሳያል። በዚሁ ወደ ሌሎች የግንባር መረጃዎቻችን እንሄዳለን። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዚ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሻል ፀሐይ ባስተላለፈው መልእክት እየሰበሰብክ ብታመጣም እንደ ጨጓራ እናራግፈዋለን ሲል ባሰፈረው ጦማሩ ወደ ጎጃም መከላከያ በሰፊው ስለመግባቱ፣ ከዚህ በተጨማሪም ብዛት ያላቸው አጥፍቶ ጠፊ ትንንሽ ድሮኖችን ወደ ባህር ዳር ስለማስገባቱና ይህንን ኦፕሬሽንም ጀኔራል አበው ታደሰ እንደሚመራው በዝርዝር አስፍሯል። የድሮን አስተኳሽ ተንቀሳቃሽ ዲቫይሶች ጎጃም ውስጥ ገብተው ስምሪት እየተጠባበቁ ሲሆን ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማንትስ በበቂ ሁኔታ ተዘጋጅቷል። ይህ የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው ብሏል። አርበኛ ማርሸት የአብይ አህመድ የመጨረሻው የጣረ ሞታዊ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ የአየር ኃይሉን ሙሉ በሙሉ ሜካናይዝዱን ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ነው ብሏል። በአሁኑ እቅዱ ህዝብን ምታም፣ ግደል፣ ዝረፍ የሚል የቀጥታ ስምሪት የተሰጠው ሲሆን እኛም እየጠበቅ ነው ነው ብሏል አርበኛው ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ የሎጂስቲክ በረከት ይዞ እየገባ መሆኑን ግልጽ ነው። መላው የአማራ ህዝብ፣ መላው የአማራ ፋኖ ነው አዲሱንና የመጨረሻ የሆነውን የብልጽግናን ወረራ ለመመከትና አከርካሪውን ሰብሮ አራት ኪሎ ለመግባት እንድትዘጋጁ ጥሪ እናቀርባለን። ድል ለጀግናው አማራም ድል ለጀግናው የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐይ ያስተላልፈው መልእክት ያሳያል። በዚሁ በጎጃም እንቆያለን። የአፎ አብሃም ቴዎድሮስ እዝ ጃዊ ምትክል አራተኛ ክፍለ ጦር ለመረጃና ለልዩ ኦፕሬሽን ከፋኖ ከርተው ለብልጽግና እጅ የሰጡ በማስመሰል ወደ ጃዊ ከተማ ከገቡ በኋላ ለስድስት ወራት በመቆየት ኦፕሬሽናቸውን ፈጽመው ወደ ፋኖ መቀላቀላቸውን አስታውቋል። ሀብቴ፣ ሳለውና አየነው የተባሉ ሶስት ልጆች የተሰጣቸውን ተልኮ በማጠናቀቅ በጠላት ላይ ሁለንተናዊ ጥናት አድርገው ሲጨርሱ ክላሽንኮቭ መሳሪያና ትጥቃቸውን ይዘው በትላንትናው እለት የገሞራው ብርጌድን ተቀላቅለዋል። ቃላቸውንም የሰጡ ሲሆን በድል እንደተወጡት ነው የአራተኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ መረጃውን ያጋራው። ኩዳርማች ተመልካቾቻችን፣ በዛሬ ዕለት በየአመቱ በድምቀት የሚከበረው ቅድስት ድንግል ማርያም ዓመታዊ ክብረ በዓልን ተከትሎ በዛሬ ሁለት በአማራ ክልል ምንጃር ሸንኮራ ረቲ ማርያም ቤተክርስቲያን ክርስቲያን ዓመታዊ ክብረ በዓል ላይ እንቅስቃሴ የነበረ ሲሆን ይህንም በጅምር ላይ የነበረ ህንፃ ቤተክርስቲያንን ለመጎብኘት ወደ አካባቢው ያቀኑም ምዕመናን ለፊኒሽንግ የተረበረበው እንጨት ተደርምሶ ከ35 በላይ ሰዎች መሞታቸው ተሰምቷል። ከዚህ ባሻገር በርካቶችም ከፍተኛ አካላዊ ጉዳት የደረሰባቸው ሲሆን በአካባ ቢ አቅራቢያ ወደሚገኙ የተለያዩ የጤና ተቋማት መወሰዳቸው ነው የተሰማው። በአካባቢው የነበረው ሁነት እጅግ አስፈሪ እና አስደንጋጭ የነበረ ሲሆን በርካታ ምእመናንም በዚሁ የጉዳት ሰለባ ስለመሆናቸው የደረሰው መረጃ ያሳያል። በአካባቢው ያለው የዓመታዊ የቅድስት ድንግል ማርያም ክብረ በዓል በደማቅ ሁኔታ በየዓመቱ የሚከበር ሲሆን የዘንድሮ ግን በዚሁ የጅምር ህንፃ ቤተክርስቲያን ምክንያት ጉብኝት በማድረግ ፕሮግራም ፕሮግራሙን ለማድረግ ታስቦ የነበረ ቢሆንም ይህ ያልታሰበ ድንገተኛ አደጋ ስለመድረሱ ነው የተሰማው። ሚዲያችንም ህይወታቸው ላለፉት ቤተሰቦች መጽናናትን እየተመኘን የአካል ጉዳት ለደረሰባቸው ደግሞ በፍጥነት እንዲያገግሙ ምኞታችንን እንገልጻለን። በዚሁ አጋጣሚ በየአመቱ በመላው ዓለም የሚገኙ ምዕመናንና ጎብኚዎች ተሰባስበው የሚያከብሩት ደማቁ የግሸን ደብረ ከርቤ አመታዊ የንግስ በዓል በዛሬ ሁለት የሚካሄድ ነው የሚሆነው። ይህንን ተከትሎ ሚዲያችን ዋን አድረሳችሁ መልእክቱን ለማስተላለፍ ይወዳል። ወደ ሌላኛው መረጃ ተሸጋግረናል። የምስራቅ ወለጋ ዞን ጊዳያና ወረዳ ፋኖዎች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ገለጹ። ይህንን ተከትሎ የወረዳው አመራሮችም ጭንቀት ውስጥ ገብተዋል ተብሏል። ከአንገርጉትን ከተማ ወደ ቱሉ ጋና እንዲሁም ከአንገርጉትን ከተማ ወደ አንዶ ደና አሊ የሚወስደውን መንገዶች ከዛሬ ጠዋት ጀምሮ የአገዛዙ ኃይሎች ሙሉ በሙሉ መዝጋታቸው ተሰምቷል። ከአስራ አራት በላይ የጊዳያና ወረዳ ሚሊሻዎችም ትጥቅ ተቀምተዋል። የቀሩትም ተሸብረዋል የተባለው በተያዘ ዜናም በዛሬ ጠዋት ጌታዬ የተባለ የአገዛዙ ቀንደኛ ተላላኪ የቀበሌ ሊቀመንበር በጌዳያና ፋኖች ቁጥጥር ስር መዋሉን የአካባቢው ነዋሪዎችም ገልጸዋል። አንድነት እንደ ወለጋ ብቻም ሳይሆን እንደ አማራ ግዴታ ነውና ለአንድነት ሁሉም የደርሻውን እንዲወጣም ጥሪ እናቀርባለን። ወለጋ ምድር ላይ ቀሪ ወንድሞቻችንም በአንድ ድርጅት ታቅፈው አስፈሪ እና የወለጋ ሕዝብን ዘብ የሆነ ወታደር እንዲገነቡ እናምናለን ብለዋል። መረጃውን ያጋራው የቢዛሞ ሚዲያ ነው። በዝርዝር ወደምንመለከተውና የመጨረሻ ወዳደረግነው ሰፊ ዘገባችን ተሸጋግረናል። የሰሞኑ የፋኖ ድል ያስደነገጠው የብልጽግና አገዛዝ አዲስ ዘመቻ ሊጀምር መሆኑ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በወረዳው ዘመቻ አደም አሊ አባናደው የተደናገጠው ብልጽግና ፋኖን ለመከፋፈል ዝግጅት እያደረገ ነው ተብሏል። በተያያዘም አገዛዙ በሁሉም የአማራ ክልል አካባቢዎች የድሮን ጥቃት ሊፈጽም ስለሚችል ፋኖ አስፈላጊውን ጥንቃቄ ማድረግ እንዳለበትም ተመላክቶ በጉዳዩ ዙሪያ ሰፊ ዝርዝር መረጃዎችን ይዞ ሊያጋራን በቀጥታ የስልክ መስመራችን ላይ ይገኛል። የመስክ ሪፖርተራችን ነጻነት ጫን ያለው፣ ጤና ይስጥልን ነጻነት። እንደምናለ በአጠቃላይ በዚህ መረጃ ዙሪያ ያጠናቀርካቸውን ዝርዝር እውነቶች ለአድማጭ ተመልካቾች ማድረስ መጀመር ትችላለህ። እሺ ወንዳለ፣ አመሰግናለሁ። እንግዲህ አገዛዙ ብልጽግና ከሰሞኑ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክዝ ተወሰደው እርምጃ በአገዛዙ ጥምር ጦር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ይሰራ ደርሷል። በዚሁም እንግዲህ የክልሉ መንግስት ስራ አስፈጻሚ እንዲሁም የፌዴራሉ መንግስት የአገዛዙ ከፍተኛ ወታደራዊ መኮንኖች በዚህ ጉዳይ ላይ ውይይት ሲያደርጉ ሰንብተዋል። በተለይ የአማራ ክልል መንግስት በውይይቱ በወሎ በኩል የደረሰብን አስፈሪ ምት በሌሎችም አካባቢ የሚደርስ ከሆነ ብልጽግና እንቅስቃሴ በክልሉ ሙሉ በሙሉ ይቋረጣል የሚል ሀሳብ ተነስቶ በዚህ ላይም ውይይት አድርገዋል። በዚሁም ከወዲሁ መሰራት ያለባቸው ስራዎች ምንም ናቸው ብለው እናደረግ ከበደ መክረዋል ማለት ነው። በዚሁም አንደኛ የተከፋፈለውን ፋኖ በዚያው ማጽናት፣ ማጠንከር፣ ለዚህም ከፍተኛ የሆነ በጀት በጅቶ በዚያው ይህ ክፍፍል እንዲጠናከር ማድረግ የሚል በናረጋ ከበደ በኩል ስምምነት ተደርሷል። ከዛም ባሻገር ደግሞ ሌሎችንም የፋኖ አደረጃጀቶች መከፋፈል በተለያየ ጎራ በመክፈል እርስ በርሱ ማጣላትና አንደኛው እጅ እንዲሰጥ ማድረግ። ለዚህም እጅ ለሚሰጡት አካላት ዳጎስ ያለ ገንዘብ በመመደብ እንዲሁም ከተማ ላይ ቦታ በመስጠት ሌሎችም ከነዚህ እየተማሩ እጅ እንዲሰጡ ማድረግ፣ ያ ማለት በጥቅም በሆድ መግዛት ማለት ነው። የአማራ ህዝብ ሲጀመርም ዱር ገደል ብሎ የወጣው የፋኖ ሰራዊትም እንደዚህ አይነት የቅንጦት ኑሮ ፈልጎ ሳይሆን በየጊዜው በአማራነቱ፣ በማንነቱ በሚደርስበት ግፍና መከራ ይህንን ለመቃወም ነው እና ድሮም ይሄን ፈልጎ ቢሆን ባሪያ ሆኖ በቅንጡ ቤትና እነሱ በሚሰጡት ገንዘብ መኖር ይችል ነበር። ነገር ግን ያን የሚያደርገው ወንድሙን እየገደለ ነው። ይሄን እነሱ በደንብ የተረዱት አልመሰለም። በአጠቃላይ ግን በፋኖ ውስጥ ክፍፍል በመፍጠር እርስ በርስ በማጋጨት ትግሉን ማዳከም መሸርሸር፣ አሁን የተከፋፈሉትንም ፋኖች እንደዚሁ በገንዘብ የተለያየ እገዛ በማድረግ ግጭቱን አጠንክሮ ማስቀጠል የሚል ውይይት አንስተዋል ማለት ነው። ለዚህም ደግሞ ይሄድ ለማድረግ ወሳኝ ወሳኝ የተባሉ ሰዎችን መርጠዋል። በተለይ የእነዚህ የፋኖ አመራር ቤተሰቦችን በመጠቀም ዳጎስ ባለ ገንዘብ በማታለል እጅ እንዲሰጡ እና ግጭቱ እርስ በርሱ እንዲባባስ ማድረግን ጭምር ነው። ሌላው አሁን የድሮን ጥቃት የሚፈጸምበት ወቅት ነው ብለዋል። የድሮን ጥቃቱ የሚፈጸመውም እንግዲህ በአማራ ክልል በሁሉም ግዛቶች ናቸው። ይህም እንግዲህ ፋኖ ተቆጣጥሯቸዋል በተባሉ አካባቢዎች ጥናት ተደርጎ የድሮን ጥቃት ሊፈጸም ስለሚችል ፋኖ በሁሉም አካባቢዎች አስፈላጊውን ጥንቃቄ ሊያደርግ ይገባል። በተለይ የድሮን ጥቃት ይፈጸምባቸዋል የተባሉ በሰሞኑ በወሎ በኩል ከፍተኛ ሽንፈት እያስተናገደ አገዛዙ ብልጽግና ጥምር ጦር ለቋቸው በወጡባቸው አካባቢዎች የበቀል ጥቃት ሊፈጸሙ ስለሚችሉ ከፍተኛ ጥንቃቄ ሊደረግ ይገባል። በምዕራብ ጎንደር በቋራ በመተማ በኩል እንዲሁም በአርማጭሆም በደቡባዊ ጎንደር ቀጠና ለክልሉ ርዕሰ መዲና ባህርዳር ቅርብ ስጋት ሆነዋል በተባሉ ቀጠናዎች እንዲሁም በምዕራብ ጎጃም ባህርዳር ዙሪያ ወረዳን ጨምሮ ና። በሜጫ ባቸፈር ወንድዬ የድሮን ጥቃቶች ሊፈጸሙ ይችላሉ። ያው የድሮን ጥቃት የሚፈጸመው እንግዲህ በግሩፕ ወይም በቡድን ጉዞ ከተጀመረ ከዛም ባሻገር እንግዲህ ወታደራዊ አውደ ውጊያዎች ሲደረጉ፣ በአውደ ውጊያ ወቅት እነዚሁ በቡድን ከታየ የድሮን ጥቃት ሊፈጸም ይችላል። ይህም እንግዲህ ፋኖ ወታደራዊ እንቅስቃሴያቸውን ርቀት በተሞላበት መልኩ ካደረጉ ከድሮን ጥቃት ሊተርፉ ይችላሉ ማለት ነው። በአጠቃላይ ግን በሸዋ ቀጠናም እንግዲህ እዚህ የድሮን ጥቃት ሊፈጸም ይችላል። አሰሳዎች ተጀምረዋል። በሰሜን ጎንደር አካባቢም እንግዲህ ጥናቶች አሉ። ድሮኖች እንግዲህ ስራቸው ሊጀምሩ ስለሚችሉ ከዚህ በፊት እንግዲህ ወደ አስራ ሁለት የሚደርስ የድሮን ጥቃት በወሎ ተፈጽሟል። በሌሎችም አካባቢዎች የድሮን ጥቃት ሊፈጸም ስለሚችል ሁሉም የፋኖ አመራር አባላቱ፣ ማህበረሰቡም አስፈላጊውን ጥንቃቄ ሊያደርግ ይገባል የሚል መልእክት አለኝ። ሌላው እንግዲህ እንደሚታወቀው አገዛዙ ብልጽግና ዘመቻ ሊጀምር ነው። የሚጀምረው ዘመቻ በሁሉም የአማራ ክልል ግዛቶች ናቸው። ከወሎ ያስደነገጠው የአገዛዙ ብልጽግና የዘመቻ ደማሊ የድል ውጤት እንግዲህ አዲስ ዘመቻ እንዲጀምር አድርጎታል። ለዛም ነው እንግዲህ ሁሉም ዘጠኝ ዕዝዎችና የኮማንዶ የሪፐብሊካን፣ የባህር ኃይል፣ የአየር ኃይሉን ወደ አማራ ክልል ሙሉ በሙሉ በሚባል ደረጃ ያስገባው። የሚጀምረው ዘመቻ እንግዲህ በተለይ በጥቅምት ወር ሙሉ ዘመቻ ይካሄዳል። በዛም ሙሉ ዘመቻውን አጠናቅቆ ወደ ቀይ ባህርና ከዋት ጋር በሚደረገው ጦርነት ሙሉ ሰራዊቱ እንዲዘጋጅ ትዕዛዝ ተሰጥቶታል። እንግዲህ መጀመሪያ ግን በአማራ ክልል ዘመቻውን ማጠናቀቅ አለበት ተብሏል። ለዚህም የክልሉ ካድሬዎች ከዞን ከወረዳ እስከ ዞን ከዞን እስከ ክልል ያሉ ካድሬዎች አስፈላጊውን ሁሉ የፕሮፓጋንዳ ስራ እንዲሰሩ ጥብቅ ትዕዛዝ ተሰጥቷቸዋል። ዘመሰው ጥቅምት አንድ ጀምሮ እንደሚጀመር መረጃዎች እየወጡ ነው የሚገኙት። እንግዲህ የሚጀመረው ዘመቻ የብልጽግናው መንግስት የት ያደርሰዋል የሚለውን በጋራ የምንመለከተው ይሆናል። በአሁኑ ሰዓት እንግዲህ የፋን ወታደራዊ እንቅስቃሴ ከብልጽግና በላቀ መልኩ እየሄደ ኦፕሬሽንም እየፈጸመ ከፍተኛ ድል እያስመዘገበ እየተመለከት ነው ነው እና የሚጀመረው ዘመቻ ለብልጽግናው መንግስት ከፍተኛ የሆነ ኪሳራ ከመምጣት ውጭ የሚያተርፈው ትርፍ የለም። የአማራን ሕዝብ በዚህ ጦርነት ማሸነፍ እንደማይችል ላለፉት ሁለት ዓመታት በቢሊዮን የሚቆጠል ዶላር በጅቶ መካናይዝድ ኃይሉን፣ አየር ኃይሉን፣ እግረኛ ሰራዊቱን፣ ያለ የሌለ ኃይሉን ሙሉ በሙሉ አሰልፎ ሞክሯል ሞክሮታል። ነገር ግን ከድጡ ወደ ማጡ ነው የሄደው። አሁን ሀገሪቱ በኢኮኖሚም ከፍተኛ የሆነ ድቀት ውስጥ ነው የምትገኝ። ነገር ግን ከተባበሩት አረብ መሬት ከቱርክና ከሌሎችም ሀገራት የድሮን ተተኳሽ በእርዳታ መልኩና በብድር መልኩ ተገዝተው ወደ ኢትዮጵያ ገብተዋል። ለዘመሸው ማለት ነው። በወቅቱ እንግዲህ ከጥቅምት አንድ ጀምሮ ለሚካሄደው ዘመቻ እንደሚታወቀው አገዛዙ ዘመቻ የሚካሄደው አርሶ አደሩ መኸር በሚሸክፍበትና በሚሸክፍበት አርሶ አደሩ ሰብል በሚዘራበት ወቅት ነው። ይህም የሚያሳዝን ነው። እንግዲህ ከነገ ጥቅምት ጀምሮ አርሶ አደሩ ሰብሉን ይሸክፋል። አገዛዙ ብልጽግናም አማራው በኢኮኖሚ እንዲወድም ዋናው ዓላማው ስለሆነ ይህንን ታሳቢ በማድረግ ነው። እንግዲህ የድሮኖች ተተኳሾችን፣ የመካናይዝድ መሳሪያ ተተኳሾች እና ሌሎችንም አስፈላጊዎችን የጦርነቱን ሎጂስቲክ ያሟሉ ሁሉን አስገብቶ ጦርነት ለመጀመር ያሰበው በአጠቃላይ የብልጽግናው መንግስት የሚጀምረው ዘመቻ ግን ኪሳራ ከማምጣት ውጭ ሌላ የሚያመጣው ለውጥ የለም። ይሄም እንግዲህ ሁሉም የፋኖ አመራሮች ይሄንን ጉዳይ ታሳቢ በማድረግ አስፈላጊ ሁሉ ቅድመ ጥንቃቄና ዝግጅት እንዲያደርጉ በዚሁ አጋጣሚ መልእክት አስተላልፋለሁ። ሌላው ሁሉም የአገዛዙ በተለይ የመንግስት ሰራተኛው የሚዲያ ዘመቻ እንዲያደርግ ትእዛዝ ወርዷል። የሚዲያ ዘመቻ የሚያደርገው እንግዲህ ፋኖን ማጥላላት፣ በየፌስቡክ አካውንታቸው እየገቡ ፋኖን መሳደብ፣ ማጥላላት፣ ማውገዝ የሚል እንደሆነ መረጃዎች እየወጡ ነው የሚገኙት። በተለይ በአማራ ክልል ሁሉም ከታች ከቀበሌ አንስተው እስከ ክልል የሚሰሩ የመንግስት ሰራተኞች ይህንን ዘመቻ እንዲቀላቀሉ እና በዚህ ዘመቻም እንግዲህ የፋኖ ኃይሎችን እንዲያወግዙ እንዲሳደቡ የሚደረግ ነው ተብሏል። ይህንም እንግዲህ የሚያደርገው አብይ አህመድ አሊ ቀጥታ በሰጠው ትእዛዝ ነው። ነገር ግን ይህን የአማራ ሕዝብ ይህን የማድረግ ልልን አለው ወይ? በተለይ መንግስት ሰራተኛው እንግዲህ በኑሮ ውድነቱ ከፍተኛ የሆነ መከራን እያየ ነው የሚገኘው። አሁን አገሪቱ በኢኮኖሚ ከፍተኛ የሆነ ውድቀት ውስጥ ትገኛለች። ለመንግስት ሰራተኛው ይህ እንደ ትልቅ ኪሳራ ይወሰዳል። ደመወዝ ሳይጨመርለት ኑሮው እያንገበገበው በኑሮ ውድነት ውስጥ ከፍተኛ የሆነ መስዋዕትነትን እየከፈለ ባለበት ሰዓት ከራሱ ከወንድሞቹ ከእህቶቹ፣ ከአብራ ክፋዮቹ ጋር ለማጣላትና የአማራን ህዝብ እርስ በሱ ለማባላት በዚህ መልኩ የሚዲያ ዘመቻ በመንግስት ሰራተኛው በኩል እንዲጀመር የሰጠው ትዕዛዝ በእጅጉ የሚያሳዝንና ልብ የሚሰብር ነው። እንግዲህ የሚፈጽመው የድሮን ጥቃት፣ የሚያካሄደው ዘመቻ እና እንዲሁም በመንግስት ሰራተኛው ላይ የጣለው የሚዲያ ዘመቻ የአገዛዙ ብልጽግና የገባበት ድንጋጤና ፍርሃት ምን እንደሚመስል በዚህ መመልከት በቂ ይመስላል። ነገር ግን እነዚህ መረጃዎችን ሁሉም የፋኖ አመራሮች ወስደው መሬት ላይ አውርደው ተግባራዊ እንዲያደርጉ አሁንም መልእክት አስተላልፋለሁ ማለት ነው። በተለይ አዲስ የሚገቡ ፋኖን የሚቀላቀሉ ካሉም አስፈላጊውን ሆን ሁሉ ጥንቃቄና ምርመራ እንዲያደርጉ፣ ከዛ ባሻገር ድሮንም በማንኛውም ሰዓት ሊጥል ስለሚችል ተሰባስበው መሄድ በቡድን መቀመጥ ላይም አሁንም በድጋሚ ትኩረት ሊያደርጉ ይገባል። ጥቅምት አንድ የሚጀምረው ዘመቻም እንግዲህ ለፋኖይሎች መረጃውን ቀድሞ መውጣቱ እንደ ጥሩ አጋጣሚ ነው። ከዛ ባሻገርም እንግዲህ የፋኖይሎችን ለመከፋፈል ታስቧል። በተለይ የምስራቅ አማራ ቀጠና ምኒልክ እዝን፣ የቴዎድሮስ እዝን እና የበላይ እዝን ለመከፋፈል ትልቅ ፕሮጀክት ተደርጎ በርካታ ገንዘብም ተመድቦ በርካታ የደነሰዎችም ስልጠና ወስደው ተዘጋጅተው ይህንን ስራ ሊሰሩ ስለሆነ አሁንም አስፈላጊውን ጥንቃቄ እንዲደረግ በተለይ ሚዲያው ላይም እንግዲህ የእነሱን ስም በማስመሰል የእነሱን ፎቶ ከፍቶ አንደኛውን አመራር ከአንደኛው አመራር ጋር ለማጣላት ሁሉ እንደዚህ አይነት ዝግጅቶች እንዳሉ መረጃዎች እየወጡ ነው። እነዚህን ታሳቢ በማድረግ ፋኖ በተለይ እንግዲህ የአማራ ፋኖ ብሔራዊ ኃይል አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል። በአማራ ፋኖ ብሔራዊ በኩል ከፍተኛ የሆነ የመከፋፈል አጀንዳ ተይዞ በብልጽግና በኩል ስራዎች እየተሰሩ ስለሆነ እነዚህን ስራዎች የሚዲያ አክቲቪስቱ የሚዲያ ባለሙያው አክቲቪስቱ ፖለቲከኛውም ከወዲሁ ከጅምሩ ማክሸፍ ማራገብ እንዳለበት መልዕክት ለማስተላለፍ እወዳለሁ። በአጠቃላይ ግን ለዛሬ የነበረ መረጃ ይመስላል። አመሰግናለሁ። እንኳን ደህና መጣችሁ ተመልካቾች። ከዓለም አቀፍ ፋኖ ሚዲያም ለዛሬ ያጠናቀርናቸው ማለ ፋኖ ዜና ጥንቅሮች በዚሁ ተጠናቀዋል። መረጃዎቹን ወደ እናንተ እያደረስኩ ቆይታ እያደረኩት ወንዳለ ቢክስ ነኝ። ስላደመጣችሁ እና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዩቲዩብ ቻናላችንን ላይክ ሽን እና ሰብስክራይብ በማድረግ እንድትወዳጁም አክብሮታዊ ግብዣችን ነው። በሌላኛው የመረጃ ሰዓት ዳግም እስከምንገናኝ ድረስ በቸር ቆዩን። ሰላም።